ቀጥለን የምንመለከተው እንግዲህ አበባ ለቀማ ሚበዙ ነው። ቅኔ በተለያየ መልኩ ይቀርባል። ቅኔ መፈላሰፊያ፣ መጠበቢያ በጣም ብዙ ምስጢር ማግኛ ስለሆነ በተለያየ መልኩ ይቀርባል ማለት ነው። የምርምር ቅን ያለ፣ የጥቅስ ቅን ያለ፣ የታሪክ ቅን ያለ፣ የሰምና ወርቅ ቅን ያለ፣ የመንገድ ቅን ያለ ጎዳና ማለት ነው። ብዙ አይነት ቅኔ ነው። በጣም ብዙ ባለ ቅኔዎች ብዙ መንገድ እንዳለው ነው የሚነግሩን ነገር ግን እኛ በዚህ የምንጠቀመው በቤተ ክርስቲያን አስራ ሰባት መንገድ ቅኔዎች የሚሆኑ ነው። ይህን እንግዲህ አበባ ለቀማ የሚበዙ ቅኔን አብረን እንለቅማለን ማለት ነው። አበባውን ተቴተ፣ ይኩን፣ አንጸብረቀ፣ ሜጠ፣ አስተማወቀ፣ ሰጠጠ፣ ተቴተ፣ ይኩን፣ አንጸብረቀ፣ ሜጠ፣ አስተማወቀ ሰጠጠ ስብኮላውመ ግብፅ ዱዳል ዘበ እስራኤል ሰለጠ ወልድ አብ መብረቅ እሙስ ተደመና ድንግል እስመወረደ ህዳጠ የሚል ነው። የግዕዝ ገጸ ንባቡ ማለት ነው። እንግዲህ ከዚህ ውስጥ እንለቅማለን ማለት ነው። ማሰሪያችን የተለቀመ አበባ ልክ እንደ አበባ የተለቀመ ነው የሚሆነው እንግዲህ ዘበእስራኤል ዘበእስራኤል በእስራኤል ዘንድ የሰለጠነ ወይንም የታወቀ ለማለት ነው። የግብፅ ላይም ጣዖት ምድር ምን አለ አልነግራችሁም። የአብ ልጅ መብረቅ ከድንግል ደመና ውስጥ በጥቂቱ ወርዷልና ምን አለ ተንቀጠቀጠ፣ ምድር ተንቀጠቀጠ ይባላል። መብረቅ ሲወርድ ማለት ነው እንግዲህ አሁን ምንድነው? ተንቀጠቀጠን የምናገኛት ታ ኒ አበባ ለቀማ ማለት ይሄ ነው። በማንኛውም ቤት ላይ ማድረግ ይቻላል። በማንኛውም ቤት ላይ ማድረግ ይቻላል። ነገር ግን ትርጉሙን፣ ይዘቱን በደንብ ፊደል የጠበቀ መሆን አለበት። አናቀጽና ዘሮችንም ማድረግ ይቻላል። ማንኛውንም ዘር ማድረግ ይቻላል። አንቀጽም ባይሆን ዘሮችንም መጠቀም ይቻላል። ነገር ግን አበባ የምንለቅመው ጫፍ ጫፏን አንዳንዷን እንለቅምና ዋና እንትኑን ማግኘት ማለት ነው። ማሰሪያውን ማግኘት ማለት ነው። ስለዚህ ምንድን ነው በእስራኤል ዘንድ የሰለጠነ ወይንም የታነጸ ማለት ነው። የግብፅ ላይም ጣዖት ምድር ተንቀጠቀጠ ነው። ምን መብረ የአብ ልጅ መብረቅ ከድንግል ደመና ውስጥ ጥቂት በጥቂት ወርዷልና ምድር ተንቀጠቀጠ። መብረቅ ወርዶበታልና ተንቀጠቀጠ የሚል ነው። እንግዲህ ለሰሙ ምንድን ነው ከተባለ እንደው ዝናብ ሳይጥል ከደመና ብቻ መብረቅ አንዳንድ ጊዜ ይጥላል። ከዛ በኋላ ምድር ይናወጣል በወደቀበት ቦታ ማለት ነው። ይሄ ለሰሙ ነው ግልጽ አማርኛ ስለሆነ ወርቁ ምንድን ነው ከተባለ የጌታ መድኃኒታችን ኢየሱስ ክርስቶስ ከእናቱ ደድንግል ማርያም ጋር ከቤተሰቦቹ ከሰሎሜ፣ ከአረጋዊው ከጻድቁ ከዮሴፍ ጋር ወደ ግብፅ የወረደበት፣ ዋናው አንደኛው ምሳሌ ምንድን ነው ከተባለ በግብፅ የነበረውን ጣዖት ለመሰባበር፣ በግብፅ የነበሩትን ገዳማት ለመባረክ እንዲሁም ደግሞ ተሰደን የነበረውን እኛን ለመመለስ ነው። ምሳሌ ያለው በደንብ በሚገባ እርሱ ስደት የሚገባው ባይሆንም የእኛን ስደት ግን እርሱ ለመሰደድ ሄደ። እሱ ተሰዶ እኛን ከስደት መለሰን። አዳምና ሔዋን በስደት ምክንያት ከገነት ከእግዚአብሔር ተሰደዋል። ያንን ወደ ቀደመ ክብራችን፣ ወደ ቀደመ ርስታችን፣ ወደ ቀደመ ማንነታችን ለመመለስ እርሱ ዳግማዊ አዳም ኢየሱስ ክርስቶስ ከእናቱ ጋር ተሰደደ። በዛም ሲሰደድ ደግሞ በግብፅ ያሉት ጣዖታት ተበታተኑ፣ ተሰባበሩ የሚል ነው ምስጭሩ። እንግዲህ ወደ ግብፅ የወረደበትም አላማው ይህ ስለሆነ ግብፅም የተመረጠበት ለብዙ ከብዙ አይነቱ ከብዙ አይነት ምሳሌዎች አንዱ ይሄ ነው ማለት ነው። እንግዲህ ይሄ እንዳለ ማሰሪያ ነው የሚሆነው ተንቀጠቀጠ የሚለው ማሰሪያ ነው። ርዕደ ልንለው እንችላለን። በግስ ርዕደ ልንለው እንችላለን። ነገር ግን አሁን ከዚህ ላይ ያውጥተን አውጥተን አማርኛ ነው ያወጣ ነው። በዚህ መልኩ ማለት ነው ሙያው እንግዲህ። አሁን ይሄ ማሰሪያ ነው ብለናል። ስብኮ ዱዳሌብ፣ ምሳሌ ዱዳሌብ፣ ስብኮ ወርቅ ተመስሎ፣ የማን የተንቀጠቀጠ ማለት የርዕደ ባለቤት ማለት ነው። ላይም የስብኮ ዘርፍ ግብፅ የላይም ዘርፍ ማለት ነው። እንግዲህ በላይም ምሳሌ በሙሴ ጊዜ የቆመውን ጣዖት ማለት ነው። ማርቆስ ሐዋርያው ወንጌላዊው ግብፅ እስክንድርያ ላይ በፕትርክና ተቀምጦ አስተምሮ በደንብ ወልድ ዋህድ እንዲሉ እስካደረጋቸው ድረስ ያ ላይም እስራኤልም ያመልኩት የነበረ ጣዖት ስለነበረ ነው። እና እዚ አገባፍቹ የሙያው ቀጽል ቀጽልነቱ ዱዳሌ ስብኮላለው በአገባፍቹ በቆንቀሪ ሙያው ማድረጊያ ዘንድም ይላል። ሁ ዘንድ በእስራኤል ዘንድ ብለን መፍታት እንችላለን። ግን ያው ማድረጊያ ነው። እስራኤል የማድረጊያ ባለቤት ሰለጠ ያለው አንቀጽ እንዳያስር ዘ ይጠብቀዋል። ወልድ መብረቅ፣ ምሳሌ መብረቅ፣ ሰም ወልድ፣ ሰም ተመስሎ የወረደ ባለቤት እና አገባብ ፍቹ ከሙያው መነሻ ወይንም እም ውስተን አዳማቂ እንላለን። ውስጠ ያለ ውስጥ ሙያው ማድረጊያ ደመና ድንግል ምሳሌ መፍጠን የተደመና ይላታል። እመቤታችን ግን አሁን በምሳሌ ስላመጣ ነው። ደመና ሰም ድንግል ወርቅ ተመስላ የማድረጊያ ባለቤት እስማ አገባ ፍቹና ሙያው አስረጃ አስረጅነቱ ለርዕደ ወይም ወይንም ተንቀጠቀጠላለው ወረደ ያለው አንቀጽ እንዳያስር እስማ ይጠብቀዋል። ህዳጠ በጥቂቱ ስላለ በማድረጊያ ይወጣበት ብለን ሙያውን እንሰጠዋለን ማለት ነው። ሰብስክራይብ ባድርጉ። በጣም ብዙ መንገድ እናያለን። ሼር ላይክ በማድረግ ለሌሎች ሁሉ አጋሩ። እንግዲህ እናንተም ተመራመሩበት። ለዛሬ ይቆየን።